ለዛሬ የምንወያይበት ጥያቄ እንዲሁ በአንድ ግለሰብ ወንድማችን ሶሻል ሚዲያ ላይ የተሰነዘረ ትችት ነው። ቪዲዮን አይተን እንመለስ። እማይጠጣ እንዴ? ከጠጣስ ኦርቶዶክስ ሆነ ብትጠጣ ማንም የሚጠይቅ የለውም። ሰክረ ብትሄድ ኖርማል ነው። በነጋታው መጥተህ ትላንት ሰክረ በነጋታው መጥተህ ማርያም ማርያም ሲወድሽ ሲወድሽ ብትል ላይ እውነት በሱስ ውስጥ ያሉ የተለያየ አልባሌ ነገር የሚያደርጉት ግን ማህተብ አስረው ኦርቶዶክስ አይነን የሚሉት ሰዎች ኦርቶዶክስ ተዋሕዶ ቤተክርስቲያን ይወክሏታል ወይ? በአጠቃላይ ምግባራቸው ስንኩል የሆነ ሰዎች ኢቭን የሃይማኖት መሪ ራሱ ቢሆኑ ቤተ ክርስቲያኗን ይወክሏታል ወይ? በቤተ ክርስቲያናችን አስተምሮ ስካር እንደምትፈቅድ አድርገው ነው እነሱ የሚያወሩት። በቤተ ክርስቲያናችን አስተምሮ ስካር ኃጢአት ነው። በምንም ይስከር በምንም ስካር ኃጢአት ነው። ቅዱስ ያሬድ ለቤተ ክርስቲያን ምንድን ነው የሚለው? ሬክዋ አይመርክዋ ካለ በኋላ አፍቀርክዋ አየዋት አወኳት ሲያውቃት ምን አለ ወደዳት እነዚህ ሰዎች አሁን ቤተ ክርስቲያንን አየዋት እንጂ አላወቋትም ቢያውቋት ይወዷት ነበር እምነት የለም ባህል ግን አለ ጸራዊ ገብረ ዘንተ መልካም ስንዴ ዘርተ ነበር ይህን ክርዳዱ ከየት መጣ ብለው ጠየቁት ጊዜ አገልጋዮች ምንድን ያለው ጠላት ይህን አደረገ ነው ያለ አይደል በማቴዎስ ወንጌል ምዕራፍ 13 ላይ ጠላት ይህን ዘራ እንጂ ቅድስት ቤተ ክርስቲያናችን አስተምሯም ሆነ ስራቷ ዶግማዋ ቀኖናቱ ፊቷ ስካርን አያበረታታም ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ የሥጋ ፈቃዳት እኒህ ናቸው ካለ በኋላ ይዘረዝራቸዋል ዝሙት መዳራት ካለ በኋላ ስካርን አስቀምጦታል ከዘጠኙ የሥጋ ፈቃዳት አንደኛው ስካር እንደሆነ ስለዚህ በአጭር ቋንቋ ስካር ኃጢአት ነው በምንም ሱስ ያ በምንም ሱስ ኃጢአት ነው ምክንያቱም የሱስ ተገዥ የሆነ ሰው ለክርስቶስ ተገዥ መሆን አይችልም ለምሳሌ የተለያዩ ሱስ ተገዥ ከሆነ እስከ ዘጠኝ ሰዓት ቆሞ ማስቀደስ መጾም አይችልም። ስካር በሁለት አይነት ይመጣል። አንደኛው ከልክ ያለፈ መጠጥ ሲጠጣ፣ ሁለተኛው ደግሞ ከሰውነት ከአካል መጎዳት የተነሳ ኖኅ አባታችን ከመርከብ ከወጣ በኋላ ወይን ቀምሶ ሰከረ ይላል። አብዝቶ ጠጥቶ አይደለም። እዚያ መርከብ ውስጥ ሲቆይ በጾም በጸሎት፣ በገርል ተቀጥቅጦ የኖረ ነበረ። የቀመሳት ትንሽ ወይን የሚቋቋም አካል ስላልነበረው ለስካር ደርገዋለች። ስለዚህ ባጭሩ ግን ስካር ኃጢአት ነው። የሰከሩ ሰዎችን ግን ቤተ ክርስቲያን ትፈልጋቸዋለች። ቤተ ክርስቲያን እናታችን የጤነኞች ቤት ብቻ አይደለችም። የሕሙማኑም የጤነኞቹም ቤት ናት። የጻርቃኑም የሀጣኑ ቤት ናት። በኖ መርከብ የሚበላውም የማይበላውም አራዊት እንደኖሩባት ሁሉ በቤተ ክርስቲያንም ሀጣንም ጻርቃንም እንኖርባታለን የሁሉ ቤት ናትና። ክርስቶስ አምላካችንም ሲመጣ ምንድን ነው ያለው? ወደዚህ ዓለም የመጻይኩ እፀዉ ጻርቃን አላ አጣአነ ለንስሐ በዓለም ጻርቃን መልተው ጻርቃን ልጠር አልመጣውም። በሱስ የተያዙትን በአምልኮተ ጣዖት ሱስ፣ በኃጢአት ሱስ፣ በልዩ ልዩ ሱስ የተያዙትን ጠርቼ ልቀድሳቸው መጣሁ እንጂ። አዎ ትናንትና የሰከረ ሰው ዛሬ ከመጣ ዛሬ መጥቶ በቤተ ክርስቲያኑ በቤተ መቅደሱ ተንበርክኮ ይቅር በለኝ ከዚህ ሱስ አውጣኛለውን እግዚአብሔር ያወጣዋል። እመቤታችን ትለመነዋለች። እድሜ ልኩን ሰው ሲገድል ደም ሲያፈስ የነበረው ጥጦስ በሶስት ሰዓት የተደረ ያደረጉትን ታምራት አይቶ ይቅር በላይ ብሎ በመንግስት በመጣ ጊዜ አስበይ ባለው ጊዜ የኋላውን ትቶ ይወም ትሄሉ ምስ ዛሬ ከኔ ጋር ትኖራለህ። በመንግስት ስትመጣ ያለው ዕለተ ምጻትን ነበር። እግዚአብሔር ግን ወዲያውኑ ይቅር ብሎ ምን አለው? ዛሬ ከኔ ጋር በገነት ትሆናለህ። እንደ ጥጦስ ጥፋታቸውን አምጠው ከመጡ ትናንትና ሲሰክሩ የነበሩ ነገ በመንፈስ ቅዱስ ተመልተው የመንፈስ ቅዱስ ስራ ይመሰክራሉ ማለት ነው። ትናንትና በተለያየ የሱስ ወድቀው የነበሩት ዛሬ በንስሐ ሲመለሱ እግዚአብሔር አምላካችን በትናንትና ህይወታቸው ሳይሆን በዛሬ ህይወታቸው ይጠራቸዋል። ነገር ግን የሚያዘው ነገር ስካር ኃጢያ ነው። ዮሐንስ አፈወርቅ ምን ይላ መሰላችሁ? ውበትን አናወግዝም። ደምግባትን ግባትን አናወግዝም። ከደም ግባት በስተጀርባ ያለውን ዝሙትን ግን ምን እንላለን? እናወግዛለን። መጠጥን አናወግዝም። ከመጠጥ በስተጀርባ ያለውን ስካርን ግን እናወግዛለን። ቲ መጣፈ ላዘነ ሰው ወይ ስጠው ይላ። ምን ማለት ነው? ሁለት ትርጉም አለ። እውነት ነው፣ ላዘነ ሰው እንዲጽናና ሀዘኑ እንዲረሳ ትንሽ ወን ይሰጠዋል። ይሄ በሀገራችን የሚደረግ ነው። ሁለተኛ ላዘነ ሰው ማለት ኃጢአቱን አምኖ ለመምረት ሰው ተናግሮ ቀኖናውን ለፈጸመ ሰው ደግሞ ቅዱስ ስጋውን ክቡር ደሙን ስጠው። ወይኔ አስተፊር ስልበሰው ቅዱስ ስጋውና ክቡር ደሙ ነው ሊቀሊቀውንት እንደተናገሩት። ከዚህ ውጭ በእኛ ስም ቅድም መምህር እንዳሉት በእኛ ስም የሚነግዱ የእኛን ካባ አደረበው የእኛን ጥምጥም ጠምጥመው የእኛን የአባቶቻችን ቆቡን ለብሰው በስማችን የሚነግዱ የሚያሰድቡን እንዳሉ ደግሞ ግልጽ ነው። አንድ የተደረገ ታሪክ አለ። አሰልጥ ነው ልብሰ ክህነት አልብሰው መስቀላት ይዘው እየወጣ እንዲባርክ አደረጉት። አሰልጥ ነው ምን እየተባለ እንኳ እንደሚባረክ አያውቅም። ዝም ብሎ ነው እና በአጋጣሚ ከዕለታት በአንድ ቀን እያየባረከ ሲሄድ በሰሙን ህማማት ሲባርክ ተያዘ እና ሲያሰለጥኑ በሰሙን ህማማት አለምባረኩን መስቀል አለመሳለሙን አልሰለጠንም ነበርና፣ እና ሲሳለም እግዚአብሔር መንፈስ ቅዱስ ስራውን ገለጠበት። ወእለቱ ያየውቁ አይደለ እለቱ ይገልጸዋል። ሲያ ሲመረመር ግን የእነሱ ልዑክ እንደሆነ ታወቅ፣ ተረዳ እና በስማችን የምትነግዱ በስማችን ስማችን የምታጠለሹ ሰዎች ብታቆሙ መልካም ነው እንጂ ቤተ ክርስቲያናችን እናንተ ስላላችሁ ከክብሯ ዝቅ ሚያረጋት የለም። ስለዚህ የማትለውን እንደምትል የማታደርገው እንደምታደርግ የማታስተምረው እንደምታስተምር አድርጎ መናገር ግን ፈጽሞ የተከለከለ ነው። ይህም ሀየ ሊባል ያስፈልገዋል። ስካር ኃጢአት ነው። በዋናነት በቤተ ክርስቲያናችን ውስጥ ሃይማኖት አለ፣ ምግባር አለ። ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት ሁለቱም ከንቶዎች ናቸው። መናፍቃን አይቀበሉትም። የያዕቆብ መልእክት ለምን ለእነሱ ስለማይስማማቸው ነው። ይሄ የጠቀስኩት ቃል ቤተ ክርስቲያን ግን ሃይማኖት አለኝ ብሎ ቤል አንድን ሰው ምግባር ከሌለው ዋጋ የለውም። ሃይማኖት እንታ አልባ እቲ ምግባር ሰናይ ምውድቲ እቲ በጎ ምግባር የሌላት ሃይማኖት የሞተች ናት ነው። ለምን ወደ እግዚአብሔር መንግሥት ለመግባት ስለማታስችል ማለት ነው። ወከማሆ ምግባር ኒ እንታ ልባቲ ሃይማኖት ምውት። ሃይማኖትም ሳይኖር ደግሞ ምግባር ቢኖር እንዲሁ የሞተ ነው ማለት ነው። ሁለቱ ነገሮች ተያይዘው የሚሄዱ ናቸው። ስለ መጠጥ ሲነሳ፣ ስለ አደንዛዥ ዕፅ፣ ስለ መሳሰሉት ነገሮች ሲነሱ አሁንም ቤተ ክርስቲያንን ነው ግር ብለው የሚከሱት። ከዚህም እንደሰማ ነው ማለት ነው። ግን ያ የቤተ ክርስቲያን መንገድ አይደለም የክርስቲያንም ስራ አይደለም። ይሄም ብቻ አይደለም። ብዙ ጊዜ እንደ ገብረ ሰላም እንደ ጸበል ጸሪቅ ምናምን በተዘጋጀባቸው አካባቢዎች አሉ ካህናት ደስ ብሏቸው እግዚአብሔርን ሲያመሰግኑ ሲዘምረው ሲታይ ይሄው ሰክረው ከመጠጡ ጋር እየተባለ የሚነገርበት ሁሉ በጣም ብዙ ነገሮች አሉ። ዘመኑ የማህበራዊ ሚዲያ ዘመን ስለሆነ ማለት ነው። በአጠቃላይ ሱስ አነንዛጭ ስካር፣ እነዚህ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሂደቶች አይደሉ ተመዝነውም ወደ ቤተ ክርስቲያን የሚገቡ ነገሮች አይደሉም። ነገር ግን ቤተ ክርስቲያን በተለያየ መንገድ ብዙ ሰዎች ይከሷታል። ቤተ ክርስቲያን እነዚህ ሰዎች ሂዱ ብላ አታባረርም። ለምን የራሷ የሆነ መንገድ አላት። ንስሓ አለ። ከዛ ቀስ አርጋ አጥባ አስተካክላ ቅዱስ ሥጋውን ክቡር ደሙን አቀብላ አካል እግዚአብሔር አድርጋ በስነ ስርዓት የምታስከጥልበት ሂደት ስላላት ማለት ነው። ምክንያቱም ቤተ ክርስቲያኗ የምንመገበውንም በስነ ስርዓት፣ የምንጠጣውንም በስነ ስርዓት እንዴት መኖር እንዳለብን ራሷ ሰርታ አስተካክላ በመንገዷ ላይ እየሄደች ስለሆነ ማለት ነው። ቤተ ክርስቲያን የምትመዘነው አደንዛዥጽ በወሰደ ሰው ሳይሆን በአቡነ ተክለ ሃይማኖት፣ በሌሎችም ቅዱሳን ነው። ቅድስናቸው ጥላ ሆኑ ለሰው ልጆች ሁሉ እንትን በሚሆን እንጂ በነዚህ አይደለም። ስለዚህ ሰውን ለመውሰድ ይሄ ሱስ ያሰለቸዋል አደለ ያኑ ካልቀመሰ መዋል ማይችል ሰዋለን እንዴ እኮ ይሁን እኳ አንተ እንደዚህ ስለሆንክ ነው ብሎ አጭበርበሮ ሲያበቃ ሰውየውን ከኦርቶዶክሳዊት ቤተ ክርስቲያን አውጥቶ ወደ ራሱ መንገድ ለማስገባት በጣም ብዙ ሰዎች አግኝቻለሁ። እኔም እንደዚህ የሚሉ ሰዎች ማለት ነው። ቤተ ክርስቲያኗ ስላላስተማራች ስላልተናገረች አይደለም፣ በስነ ስርዓት ስላልሰሟትና ስላላዳመጧት ነው። በመንፈስ ቅዱስ ነው ሐዋርያትም የሰከሩት። ሌሎችም ስለ ወይን የተነሱ ነገሮች ሲነገሩ ስለ ቅዱስ ስጋው፣ ስለ ክቡር ደሙ እንጂ፣ ስለዚህ ስለ ስጋዊ መጠጥ አይደለም። መቅመስ ይቻላል መስከር ግን አይቻልም። ከኛ ውስጥ ቤተ ክርስቲያን ይህ ኃጢአተኛ ነው፣ ይሄ ጻድቅ ነው፣ ይሄ ጠባብ ነው፣ ይሄ ሰፊ ነው ብላ መርጣ የምትቀበለው የላትም። የኢትዮጵያ ቤተ ክርስቲያን ሁሉንም የመጣውን ትቀበላለች። በቃ ልትድን ትወዳለህ ሊልን የፈለገውን ሁሉ ቤተ ክርስቲያን ትቀበላለች። እንደገና ኃጢአተኛ ነው ብላ ደግሞ ከጻድቆቹ ለይታ የምታባረረው ልጅ የላትም ቅዱስ ቤተ ክርስቲያን። አንዳንዶቹ ደግሞ ቤተ ክርስቲያኗ ለማስተቸት መስቀል አድርገው ክነት አይኖራቸው ሻሽ ጠምጥመው ሰክረው ለማስነቀፍም ፊልም የሚሰሩ እንዳለ እናቃለን። ይሄ ምንም ለቤተ ክርስቲያን ይሄ የራ ማራቅ አይደለም። ቆሞስ አባ ሀዋዘ አብርሃም የቅዳሴው ሊቅ አንድ ዜማ ያዜሙናል። ሰራዊተ ሚካኤል በበነገዶሙ ሰራዊተ

እንደምታዩት በተለያዩ ጊዜ የሚነሱ ጥያቄዎችን ሊቃውንት አባቶቻችን ከትክክለኛ ምንጭ እየቀዱ ለእኛ የሚያቀርቡበትን ይህንን መርሃ ግብር በጣም በጥልቀት የተሰራ የደብረ ሊባኖስ ገዳምን የፈውስ ተአምራት፣ የገዳሙን ታሪክ ከበሩ እስከ መንበሩ ያለውን የቦታውን ጸጋና ቅድስና የሚያሳይ በጣም ትልቅ የዶክመንተሪ ቪዲዮ አዘጋጅተናል። የጻድቁ አባታችን የአቡነ ተክለ ሃይማኖትን ቃል ኪዳንና ቅድስና በደንብ የምታዩበት ተስፋ የምታደርጉበት በእውነተኛ ታሪክ ላይ የተመሰረተ እጅግ ትልቅ ዶክመንተሪ ተዘጋጅተዋል። ስለዚህ በቅርቡ እሱን በዶንኪቲቭ እንጋብዛችኋለን። እስከዛው ቸርን ሰንብት።